ለካ ከኢንሱሊን ነፃ መሆን ይቻላል! አሁንም ማቀርብላችሁ ታካሚ ሜትፎርሚን ወይም ኪኒን መውሰድ ባለመቻላቸው ኢንሱሊን ሲወስዱ የቆዩ ቢሆንም እኛ ጋር ከመጡ በኋላ ሙሉ ለሙሉ ከኢንሱሊን ነፃ መሆን ችለዋል። ታካሚያችን ታሪካቸው እንድናጋራ መልካም ፈቃዳቸውን ስለሰጡ በእናንተ ስም እናመሰግናቸዋለን። ታካሚያችን ፋጡሞ ሐምዱ የተባሉ የ32 ዓመት ወጣት ወደ እኛ ሲመጡ ከፍተኛ የስኳር መጠን የነበራቸው ሲሆን 22 ኢንተርናሽናል ዩኒት ኢንሱሊን ይወስዱ ነበር እኛ ጋር በነበራቸው የስድስት ወር ቆይታ የአመጋገብ እቅዳቸውን በአግባቡ በመጠቀም በየወሩ ባሳዩት መሻሻል ከሐኪማቸው ጋር በማማከር የኢንሱሊን መጠናቸው እየተቀነሰ በመጨረሻም ደስ በሚል ሁኔታ ከኢንሱሊን ሙሉ በሙሉ ነፃ ሆነዋል። ምናልባትም በእርግዝና ወይም በተለያዩ ምክንያቶች ኢንሱሊን ላይ ከሆኑ አይነት ሁለት እስከሆነ ድረስ ሙሉ ለሙሉ ከኢንሱሊን ነፃ የሚሆኑበት መንገድ አለ። ቁርጠኛ በመሆን የአኗኗር ዘዴያችንን በመቀየር አመጋገባችንን በማስተካከል ይህ እውን ይሆናል። ለስኳር፣ ለግፊት፣ ለኮሌስትሮል፣ ለሪህ፣ ለጉበት ላይ ስብ ክምችት፣ ክብደት ለመጨመር እንዲሁም ለመቀነስ የስነ ምግብ ማማከር ከፈለጉ ወደ ሎዛ የስነ ምግብ ሕክምና ማዕከል ጎራ ይበሉ። ኑ በምግብ እናክመው።